ባለቤቱን ካልናቁ አጥሩን አይነቀነቁ ይላል የሀገራችን ሰዎች ሲተሩቱ ማለት ነው። ከመቼው ተዋወቃችሁ? ከመቼው ተጋባችሁ? ከመቼው ተናናቃችሁ? በጣም የሚገርም ትራጀዲ ነው። በተለይ ዛሬ ያሳያችሁን በሮበን አብርሽ ቤት ማለት ነው እና የሩታ ጥፊ ማለት ነው ወድ አይደለም ያሰኛል። ምክንያቱም አብርሽ ትክክል ስላላደረገ ልጅቷ ስሜታዊ ሆናለች። ምንም ማድረግ አይቻልም። የተወደዳችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን ስለ ውነት ነው ብላችሁ ቤተሰብዬ፣ ማለት ነው እኛ እንኳን የሶሻል ሚዲያ ላይ እንዲ ዩቲዩበር የሆንን ስለ እነሱ ሀሳብ የምንሰጥ ወንድም እህቶቻችሁ ማለት ነው። ብዙ ጊዜ ማለት ነው አብርሃምን የሆነ በቃ እኛ ያየነውን ነገር ቢያንስ እንዲያስተካክል በጣም ብዙ የሆኑ ቪዲዮዎችን እንሰራለን። ለምሳሌ አብርሃም እዚህ ጋር አጥፍተካል፣ እዚህ ጋር ትክክል አይደለም፣ ይሄን አስተካክል እያለን በጣም ብዙ ቪዲዮ ነው የሰራ ነው። እንዴት ሰው ከአንዱ እንኳን አይማርም? እንዴት ሰው ከአንዱ እንኳን አይመለስም? እንዴት ሰው ከአንዱ እንኳን አይታረምም? እንዴ፣ እቃ እቃ ጨዋታ ነው እንዲህ ትዳር ማለት ነው ሲጀመር። ከመጀመሪያ ጀምሮ በአብርሽ ህይወት ውስጥ በጣም ብዙ መሰናክል ፈጣሪዎች፣ ሴትና ሴት ብቻ ችግር ነው፣ ሌላ ምንም አይደለም። ምንም አይደለም ሩታ ጽድት ያለ ስነ ስርዓት ያለው ህይወት ጨዋ ህይወት ትፈልጋለች በቃ አሁን ሩታን በዚህ ልክ አለመግለጽ እንትን ነው ንፉግነት ነው። ለምን መሰላችሁ እንዳያችኋት ነው፣ ሩታ ብዙ ጊዜ በምናያት ነገሯ ሩታ ታማኝ ናት። እስካሁን በሩታ በኩል የተያዘ ሪከርድ የለም፣ የተያዘ ችግር የለም። ችግር አምጪው እዚህ ደረጃ እንዲዳረስ ያደርገው አብርሃም ነው። ይሄ ምንድን ነው? ድብቅ መሆኑ ነው። ድብቅ መሆኑ ደግሞ ትዳሩ ላይ ችግር እያመጣበት ነው። እንዳየ ነው ማለት ነው። ስለዚህ ሩታ በጥፊ መሟታቷ፣ በእርግጥ ወንድ እንትኑን ክብሩ ሲነካ ደስ አይልም። ክብር ያስፈልጋል በእርግጥ ግን ሩታ አሁን ላይ አይፈ አሁን ሩታ ላይ የምትፈርዱ ወገኖች ካላችሁ ተሳስታችኋል። ምክንያቱም እቺ ልጅ ኢሞሽናል ሆናለች። ምክንያቱም ደግሞ ታቆታላችሁ፣ ምንም አያጠያይቅም። የድሮ ጓደኛው ናት መታረላ አሁን ድረስ ህይወት ያለን እያለቻት ያለችው ስለዚህ ሩታ እንዲሁም ጤናማ መሆኗ እስካሁን ድረስ እኔ ይገርመኛል። እንዴ ከባድ እኮ ነው፣ ቤተሰብ እንደ ራሳችን አርገን ስናስበው ማለት ነው። እና አብርሃም ሩታን ትታት መሄድ ትክክል አይደለም ብዬ ቪዲዮ ሰርቻለሁ ጠዋት ያዳመጣችሁት ወንድሞቼ ካላችሁ ስለዚህ አያችሁት አይደለም ምላሹም ሩታ አዝና ነው የምትመጣው ሩታ ተቆጥታን የምትመጣው ብያችሁ ነበረ ያልኩት አልቀረም በነገራችን ላይ በጣም ሳይኮ አነባት ያለው ሩታን ለማለት ይቻላል የሆነ ብዙ ነገሮቿ እኔ የምረዳው አይነት ወይም ቶሎ የምትገባኝ አይነት ሴት ነች ሩታ እና ወጣም ወረደም ሩታ በጣም በጣም በጣም በጣም ጀግና ሴት ናት ጀግና ሴት ናት የምላችሁ፣ አብርሽ ለጇን ስላነሳች አይደለም። በዚህ ላሞግሳት አልችልም። በራሷ ጥንካሬ ማለት ነው። ምንም ቢመጣም ምንም ቢፈጠር ማለት ነው በህይወቷ ውስጥ ከሆነ ይሆናል ካልሆነ አይሆንም። ማንም በህይወቷ ውስጥ እየቀለደ እሹሩሩ ብላ ማስቀመጥ የምትፈልግ ሴት አይደለችም። አብርሃም ደግሞ ነገሮች ተሸፋፍነው እንዲያልፉ ነው የፈለገው። ይሄ ደግሞ ትዳር ውስጥ ከባድ ነው፣ ጥሩ አይደለም። ሩታ ማትሰማህም፣ ማንም አይሰማህም። አሁን አንተ ራስ ትዳርክ ይበልጥብክ ነበረ ለጊዜው አብራ ሸሸ ገዳሜ የምትል ሴት ለአንተን ህወት አታዛልቅህም። እቺ ሴት አዲስ አበባ መታ፣ ከመቼ ሆኖ ፀጉሯን የተሰራችው? ከመቼ ሆኖ እንደዚህ አይነት እንትን ያለችው? ሲጀመር ቀድማችሁ እናንተ ከወድ ነበራችሁ። እንዲሁም ደግሞ ሩታን ይዛ ሳትሄድ እሷን ማግኘት አልነበረብክም። አሁንም እንነግረሃለን እኛ ማለት ነው፣ ከዚህ በኋላ በህይወት ውስጥ ማንም አያገባውም ብሏል። ከድሮም ጀምሮ ማንንም አታዳምጥም አብርሃም አንተ አሁን እኮ እንዳየሁት ከሆነ ኦዲየንስ ወይም ዩቲውበሮችን ብቻ ሳይሆን ሩታንም አታዳምጥም። ይሄ ለእኛ ምንም አይገርመንም፣ አይሞቀንም። እኛ ግን የአንተን ትዳር ለመታደግ እንደው ካለን ፍቅር ለእናንተ ካሳልፋችሁት መከራ አንፃር ህይወታችሁ አእምሮ ሰክኖ ጥሩ የሆነ ደስ የሚል እንድትኖሩ ስለምንመኝ ነው። እኔም በበኩሌ የሩታ አይነት ባህሪ ነው ያለኝ ስለሆነ እውነት ነው ብላችሁ ስነስርዓት ያለው ሰው በስነስርዓቱ አብሮ ህይወትን ይቀጥላል። አለበለዚያ ግን ከጀርባዋ ጭውቴ፣ ከጀርባዋ ሌላ ቃቃ ጨዋታ። ኖ ኖ፣ ይሄ ያስኬድም፣ ያበጠው ይፈንዳ እንጂ ይሄ የሚያስኬድ ነገር አይደለም። ፈለገ ብትዋደዱ የፈለገ ባልና ሚስት ብትሆኑ ማለት ነው። እሱ አይደለም እናንተ ማሰር ያለበት ሄሊናችሁ፣ ስብዕናችሁ ነው መታሰር ያለበት ማለት ነው። አንተ ምን አለበት ለቤትክ ጥሩ አባወራ ብትሆን፣ ምን አለበት የድሮ ላይፍ ግን ሁሉ በቆፍጠን ብለክ በአጭሩ መከርከም መቻል ብትችል ማለት ነው። ግን ትናንትና ስለ እውነቱ የተሰራው ቪዲዮ አነጋጋሪ ነው። ነጻነትን በዚህ መልኩ ፈታ ብዬ ነው መቀበላት ያልክበት መንገድ እኛን ለማሳመን ነው የሚመስለው እንጂ እሷን በራሷ አመጣጧ ግራ ያጋባል። ከዛ ዝታን የመጣችው አንተ ጋር ስትደርስ ደግሞ ሌላ ታሪክ ተፈሽናውላን የመጣችው ስለዚህ ይሄ ራሱን የቻለ ኮድ ያለው ነገር ነው። ራሳችሁ ህይወት ላይ የምትቀልዱት ራሳችሁ ናችሁ። መጨረሻ ተጎጂውም ራሳችሁ ናችሁ። በነገራችን ላይ የሆነ ነገር አድርጋችሁ የሆነ ሰዓት ላይ ካለፈ ካለፈ በኋላ ዘመናችሁ ካለፈ በኋላ የሚቆጫችሁ እና አብርሃም ወደፊት የቁጭት ህይወት ውስጥ እንዳትገባ ፈራልሃለሁ ይጸጽታሃልም ስትል ነበሩ ሩታ ትክክል ነው ሩታ ቆይ ማለት ነው። በነገራችን ላይ በጣም ባልሆነ ባህሪ ያስቸገረች ግሴት አለችን፣ በጣም ጭቅጭቅ እንዳበዛች አርገ ነው ስታወራ የነበረው። አሁኑ ይህ ሁሉ ችግር በማን የመጣ ነው? ማንኛውን ችግሩ ሁሉ የፈለፈለው አብርሃም አንተ እኮ ነህ። እስካሁን ድረስ ባንተ ችግር ከጽጌ ጋር፣ ባንተ ችግር ከፍቅር ጋር፣ ባንተ ችግር እንዲሁም ደግሞ አሁን ይሄው ነፃነት የተባለችው መታ ባንተ ችግር። ነገ ደግሞ ማን ትመጣ ይሆን? ዘቢደር ነገ ትመጣ ይሆን ይሆናል፣ አይታወቅም። ስለዚህ ችግሮች ሁሉ እንዲህ ተቆልሎ የመጡ ያሉት በአብርሃም በኩል ነው። አንተ ባንተ በኩል የመጡ ችግሮችን ደግሞ አንተ ዝቅ ብለህ ጥፋትን እውነት አስተካክለህ ከሩታ ጋር ጥሩ ሕይወት መኖር የምትመኝ ሰው ብትሆን ኖሮ አንተ ዝቅ ብለህ እቺ ልጅ ትዳርክንም እሷንም ለማዳን ለማትረፍ ትጥር ነበረ። ምንም ሳትጀምር ጀምር እንዴ ቤተሰብ ጋር እንኳን እኮ ቤተሰብዬ፣ እነዚህ ልጆች ጋብቻ እኮ ውል እኮ አልጸደቀም እኮ፣ አያሳዝንም በዱባይ ያለቀ ትዳር እና ነፃነትም ማለት ነው። እንደዚ አንፋታትም። የእውነት በጣም ብልግና ነው። ትላንትና የለቀቀችው ቪዲዮ እኔ ወደፊት ጊዜ ይፈጃል እንጂ አንተ መሆንን አምናለሁ፣ አልጠራጠርም ምናምን እቺ ተረ ጭንቅላቷ ጤነኛ ነው? እንደ የሰው ባል የምትናፍቅ ከንቱ ማለት ነው። አሁን እሷ ራሷ ችግር እንዳለባት የተረዳውት፣ በፊትማ እንደ እህቱ ላስራንቼ ነበር ቤቷ እየገባው ማለት ነው። ግን ችግር አለባት። ብልግና ነው፣ ዓይን ያወጣ ብልግና የሰው ባል ነው ያማገጠችው። በዚህ አጋጣሚ ነጻነት ተልከሰከሰች ብትባልም ያንስባታል። የምሬ ነው ቤተሰብዬ በጠበጠቻቸው እኮ ህይወታቸውን፣ ግን እኛ በነፃነት ብቻ እናላክክም። መጀመሪያውንም አብርሃም ነገሮችን ቆፍጣና ወንድ ሆኖ ነገሮችን መፍታት የነበረበት በራሱ በኩል የራሱን ችግር እሱ ነበረ። እሱ ጭራሽ ይሄን ችግሩንም መፍታት አልፈለገም። ይው እንዳያችሁት ነው ሩታ እንዴት እንደሚናገራት የሆነ ስድብ። ደጋግሜ ላዳምጠው ሞክሬ ሊሰማኝ አልቻለም። የእውነት የሆነ ኃይለኛ ስድቡላ ሰድቧታል ቪዲዮ ላይ እና በቃ ይሄን ፍዳር ይሄ ነው በቃ የመናነቅጥቅ በእርግጥ ሩታም ተናግሯለች፣ በጣም ብዙ የስድብ ቃላቶች ተናግራለች። ምክንያቱም ከአቅሟ በላይ ሆነባት ልጅቷ። ራሷን አለመሳቱ አሷ ሆና ነው። አሁን እኛ ለሩታ እየወገድን አይደለም። አብርሃም ግን ብለንክ ብለንክ ብለንክ፣ ይሄ ነገር የከፋ ነገር ይዞ ይመጣል፣ ትዳርን ታደግተው፣ ይሄ የምታደረገው ነገር ትክክል አይደለም ስንልክ እኛ ዩቱበሮችን እንኳን ከመጤፍ አቆጥረንም ማለት ነው። እኛ አክብረናችሁ ስናያችሁ ኦዲየንስንም እኮ ማክበር ትልቅ ነገር ነው። ዩቲውበሮችን ቢሆኑ እኮ ማንተ ለአንተ ግሬስ ሆን ግሬስ ብለ ከቤለ ቻናልን እኛም ግሬስ ያልነው እኮ የእናንተን ሚዲያው ላይ ያላችሁ ድምቀት እንዲቀጥል እኛም ደግሞ በእናንተ ሀሳባችን እየሰጠን እንድንቀጥል ነበር። ነገር ግን እኛ እንኳን ለእኛ እንኳን ክብር የለም እንኳን ለሩታ ማለት ነው። ስለዚህ እሷ ምንድን ነው ያበሳጫት? የዚህ ሁሉ መንስኤ ማን ነው ብለ እንኳን ቁጭ ብለ እንኳን ለራስ ጊዜ አልሰጠም። በነገራችን ላይ አብርሃም ለራሱ ጊዜ ሰጥቶ ያቅም ቤተሰብ እኔ እንዳየት ለራሱ ጊዜ ሰጥቶ ያቅም ስላችሁ፣ እንዴት ነው እንዳያችሁት? አይቀመጥም ማለት ዩቲዩበር ነው አብርሃም። እንደዚህ ወጣ ያለ ወይም ደግሞ የሚያሯሩጡ ስራ ያለው አይመስለኝም። ከዚህ ከዩቲዩብ ሌላ አላቅም ሊኖረ ይችል ይሁን፣ አላቅም ግን፣ ጠርተው ሲመጡ በራሱ ሲጠሩት ደስ አላለውም። ለምን ጠራችሁ ይሄን ያለው እንዴ ቤት ውስጥ አይቀመጥም። ስለዚህ ሩታ ይፈረድባታል። እርጉዝ ሆና እንኳን ማለት ነው ያለውን የአባትነት ልጅ እንዴት ሆኖ ሚስቱን የማይረዳ እንዴ? በእርግዝና ጊዜ እኮ በጣም ብዙ ባሎች ሚስቶቻቸውን በጣም ትሪት ያደርጋሉ። ይህን አላየንም ከአብርሃም ማለት ነው። እንዲያውም እኔ በጣም የጠበቅኩት ሩታ አረገዘች ብላ እንደዛ በደስታ ያኔ እንደዛ ሲያብዱ ማለት ነው በጣም ደሳስ የሚል ቪዲዮ በቤት ውስጥ ያለ ሪያክሽን ሩታ ላይ የሚፈጠሩ ነገሮች እሱ ምን ያህል እሷ እንክብካቤ እንደሚያደርግ ብዙ ቪዲዮ ጠብቄ ነበረ። በተቃራኒው ግን የሴቶች ማህደር ወይም ፋይላቸውን እየተከፈተ ያሉ አዲስ ነገር እና ነፃነት አንቺ በጣም ውርደት የሆነ ቪዲዮ ነው የለቀቅሹ ትላንትና። እኔ አንቺም ቢሆን አፌን ዘግቼ አፌ እንደተዘጋ እንደተቆለፈ ብለያ ይሻል ነበር። እንደዛ አይነት የሚያሳፍር አሁን እኮ በጣም በጣም ሳስበው የነፃነት ይባስ እኮ እናንተ እንዴ ያገባ ሰው ነያንተ የኔ ትሆናለ ትላለች። እኛ አሁን ይሄንን እንደቀላል እኔው ልጅነት አይደለም ይሄ ይሄ እንትን ብልግና ነው። በቃ የብልግና ውጤት ነው። እሷም ሆን ብላ እነሱ እንዲለያዩ የምትፈልግ ይመስለኛል፣ እንደተረዳሁት። እንዳያችኋት ደግሞ አመጣጧም እሷ ለአሸሼ ገዳሚ ነው። ምንም አይነት ሌላ ችግር የለባትም ልጅቷ። እና በተቻላት አቅሙ ሩታና ብርሽን ለማለያየት ነው ይሄ ታውቆላታል። በትናንትናው ዕለት ግን በዛሬ ቪዲዮ ላይ ሩታ እውነት አላት የላትም የሚለውን ስናይ፣ አሁ እውነት አላት። ምን የፍቅር ቪዲዮ እኮ ነው የለቀቁት እኮ በቲክቶክ ላይ መጀመሪያ። እሷን ለማሳበድ ገና ሳብድሻለሁ እያላት ነው። ሰምታችኋላ ቤተሰብ። ሩታ ግን እስክታብድ አትጠብቅም። በነገራችን ላይ አብርሽ እንደዚህ ሀይል ጭረመት የምትመጣ ከሆነ እኛ ኦዲየንስም ማለት ነው በጣም በጣም ነው የምንቀየምህ። እኛም ደግሞ ያልሆነ ነገር እየሰራን ነው የምንመጣው፣ ምክንያቱም ይህን ያክል ልጅቷ ላይ መጫወት የለብንም። ያቺ ወዳ ፈቅዳ ነው ጢባ ጢቤ በራሷ ህይወት ላይ ሰው እንደፈለገች ማንም እንትን እንዲል ፈቅዳለች። ሲጀመር ባለትዳር ወንድን የምትፈልግ ሴት ጤነኛ ይደለች። ቢያቺ መጃኔን ሙስተሽፋ ነው መግባት ያለባት ማለት ነው። አቶ ነፃነት አዎ፣ እና ሩታን ግን ማለት ነው በዚህ ልክ የተጋፈጥካት ጊዜ እና ወቅት እኔ አይቼ አላቅም። በዚህ ልክ ማለት ነው ምንም ብትልክ ምንም ብታረቅ፣ አሁን እኮ በቃ መብት ነው ያገባሽም ነው። ስለዚህ አንተ ባለትዳር መሆን የምችል ወንድ አይደለክም። ባለትዳር የሚሆን ወንድ ሚስቱን ያዳምጣል። ራሱም ደግሞ ማለት ነው የሁለቱንም ነገር አንድ ላይ በመነጋገር ነው እንጂ ብቻውን የሚያመጣው የሚፈይደው የሚያደርገው ነገር ሁሉ ያስጠይቀዋል። ስለዚህ እሱ ደግሞ ይሄን ህይወት አይፈልግም። ፈታ ፍሬ ያለ ህይወት ነው በቃ የሚፈልገው። እንዳያችሁት በቃ እኔ መጨናነቅ አልፈልግም ነው ያለው። ስለዚህ ለምን ዘለ ትዳር ውስጥ ገባ እንጠይቅ እስቲ። ማን ግባ ለትዳር ውስጥ ለምንስ የልጅቷን ህይወት ታበላሻለህ? አብርሃም ሪከርድ ሰብረካል በዚህ በኢትዮ መንደር ላይ በምን ቢባል በብዙ የሴቶች ማህደር። ስለዚህ በእውነት ያሳዝናል። እውነት ይሄ ሪያሊቲ የአብርሃም ላይፍ ከሆነ በጣም ያሳፍራል ያሳዝናል። በተለይ ደግሞ በአንተ ስር ህይወታቸው የተበላሹ ሴቶች ያሳዝኑኛል፣ በራሴ በኩል ማለት ነው። ሲቀጥል የራስን ክብር አታስቀድም። አሁንች ልጅ በአንተ ጦስ ነው ይሄ ሁሉ መከራ እየደረሰባት ያለው። ሩታ እኮ ምን አይነት እድል እንዳላት አላውቅም። እውነት ከመጀመሪያ ጀምሮ አልቅሳ አንብታ ስንት ፈተና በልታ ከቤተሰቧ ተጣልታ ለሱ ስትል ይሄ ሁሉ ፈተና ያሳለፈችለት ሰው እንደምታዩት ነው ፍንክንክ ብሎ የነበረው እና በቃ ሌላ ታሪክ ውስጥ የነበረው ከነፃነት ጋር ነበረ ከፍቅርም ጋር እንደዚህ ነው ያደረጋት ስለዚህ ምን እንደሆነ ባላቅም ሩታን ሚስት ብሎ ይዞ እንደገና ደግሞ እያቃጠላት ነው ያለው ሩታ ደግሞ ማለት ነው ምትል ለማመጣ ወይም ሁልጊዜ ሹሩሩን ምትል እንዳይመስልህ አዎ ሴት ልጅ ከቆረጠች ከባድ ነው። በነገራችን ላይ ዳግመኛም ያንን ሰው ለማየትም ሁላ የምትጸየፍበት ጊዜ ይመጣል። ይህንን ወቅ ይህንን ወቅ እና በኋላ የምትጸጸትበትን ነገር ከምታይ አሁኑ ነገሮችን ብታስተካከል ጥሩ ነው። መቼስ ሁሌም እንድታስተካክል እና አንተና ሩታ የሆነ ሰላማዊ ነገር ውስጥ እንድትመለሱ እኛንን የምንጓገው ከምንም በላይ የሚገርመው ማለት ነው እያጠፋ አብርሃምን እያየን እስቲ ይቅርታ ጠይቅ፣ እስቲ እንዲያደርግ እያለን ሁሌ በጥፋት መንገድ ላይ እያለ እንዲመለስ ሁል ጊዜ የምንገፋፋው እኛ ነው። ምክንያቱም አብርሃምን በቃ ሁሌም ቢሆን በመጥፎ ጎን ሳይሆን በጥሩም ጎን ስላየ ነው። ከዚህ በፊት የሆነ የእነሱ ደግሞ የነበረ ላይፋቸው ውስጥ ያለፈው ሁሉ መከራ በቀላሉ ስለማናየው እንዲሁ በቀላሉ ደግሞ ሕይወታቸው እንዳይበላሽ ስለማንፈልግ ነበረ። ነገር ግን በፍቅርም ትዳርም በኃይል አይሆንም። እሱም እንዳለው በኃይል የሚሆን ነገር የለም። በግዳጅ የሚሆን ትዳር የለም። ከፈለገች ትሂድ ሲል ነበር። አያችሁ አይደለም? ምን ያክል በአጭር ጊዜ ውስጥ ለእሷ ያለውን ዲስርስፔክት እያየን ነው። ይሄ ያማል። እኔ እንደ ሴት ያመኛል። እውነት ነው። ምላችሁ ቤተሰብ ማለት ነው። እና አብርሃም አንዲት ቀን ባደረግከው ነገር ይቅርታ ጠይቀታቃለን። አሁን ደግሞ እውነቷን ነው ሩታ እንዳለችው እንደዚህ ደረት የሚያስነፋ ጀብዱ የሚያሰራ ስራ አይደለም። በተለይ ሴቶችን እንዲህ የሚያተረማምስ ወንድ አፍሮ መደበቅ ወደ ጓዳ መግባት ቢችል ጨለማውስ ነው መቀመጥ ያለበት እንደኔ አስተሳሰብ። ስለዚህ እውነቷን ነው፣ ይሄ ደረት የሚያስነፋ ስራ አይደለም፣ ነውር ነው። የድሮ ታሪኬ ብሎ እንዲህ ተንቦጣሮ የሚወራ እንዲህ ይሄ እኮ ነውር እኮ ነው፣ ነውር ነው፣ ነውር ነው። ሰው ልጅ ሸሚዝ አይደለም ሰውን የሚቀያይረው እንዴ ወዳጅ መብዛት ይቻላል ኖርማል። ማለት ፆታዊ የሆነ ጓደኝነት ግን እንደዚህ ሶስት፣ አራት፣ አምስት ላይፍ ሊኖረኝ ይችላል ብሎ እንደ ጀብዱ የሚያወራ እና የድሮ ኤክሱን ሚዲያ ላይ አውጥቶ ፈታብለሽ አውሪ እንዲሆኝ ብሎ የሚያወራ ወንድ አብርሃም እናያየውት ኖርማሊ የሆነ ነገር ያው፣ ይህን ወጣት ለማለማመድ እንደሆነ ይገባኛል። አይኖ ዛት ግን ማለት ነው ምንም ምንም ቢሆን ማለት ነው አብርሃም እያደረግከው ነገር ከአንተ መጀመሪያ መምጣቱን አምነህ ይሄ ሁሉ ችግር ሁሉ ሰበብ አንተ መሆኑን አምነህ ማለት ነው ጥፋትህን ብትታረመበት፣ ለአንተ ጥሩ ነው። ግን ከዚህ በኋላ ያለው የሩታን ውሳኔ ፈጣሪ ወቀውን፣ ያላውቅም። እስቲ ለአሁኑ እሷ ተናዳ ሁላ ወደ ውስጥ ስትገባ ቤተሰብ ማለት ነው ምን ላይ ናት እንኳን አላለም። ጥሎ ነው በር ዘግቶ የወጣው። ከዚህ በኋላ አንድ ሰው በዚህ ጉዳይ እንዳያናግረኝ ብሎ ጥሎ ወጥቷል። ስለዚህ ልጁ የሚቀመጥ አይደለም። እቤት ውስጥ እንኳን መቀመጥ አይፈልግም። እንዳያችሁት ከውጭ ነው ሁሌ ጊዜ ውጭ ነው፣ ሁሌ ውጭ ነው። እኔ እንዲህ ዓይነት ስራ ቦታ ነው እንዳትሉ፣ በዚህ ሰዓት ስራ አቋርጦ አይመጣም፣ የፈለገ ቢመጣ። ስለዚህ እውነት ሩታ ብትጠራጠር፣ እውነት ሩታ የተደረገው ነገር ቢያበሳጫት፣ እውነቷን ነው። ግን ምን ያደርጋል፣ ጅብ ከሄደ ውሻ ጮኸ የሚባል ነገር አለ። በዚህ አጋጣሚ ሴቶች ማለት ነው እኔ መመክራችሁ ቸኩላችሁ ወደ ትዳር አትግቡ፣ ማለት ትዳር አትያዙ። ሰውን ወደ ትዳር አትግቡ። የትዳር አጋሪ ብላችሁ መጀመሪያ ያሰባችሁት ደህና የመሰላችሁ ሰው የሆነ ሰዓት ላይ እንደዚህ እንደ አብርሃም ግራ የሚያጋባችሁ ሕይወት ታሪኩ እንደሚፈለፈል የሆነና ሕይወታችሁ ቅብዥርጅር እንዳይልባችሁ መጀመሪያ አጥኑ፣ ዙር አገባውን ከጸጉሩን ብዛት ቁጥሩ ሳይቀር ማለት ነው። ሴቶች ዬ እንዳትጎዱ በዘመነ ፍያል በግሞን ያስፈልግም ብሏል አንድ ወገናችን ማለት ነውና፣ ራሳችሁን ጠብቁ ለማለት ወዳለሁ። በተለይ ለትዳር ፍጥን ፍጥን የምትሉ አንዳንድ ልጆች አቸኩሉ እዩ ላይፉን በተለይ በስደት ሆናችሁ አረብ ሀገር ላይ ሆናችሁ እዚህ ወይ ባላችሁን ወይ ጓደኛችሁን አስቀምጣችሁ ያላችሁ እንደው በእግዚአብሔር የሆንባችሁ ስትመጡ አቸኩሉ ለምንም ነገር ው ቆፍጣና ሆናችሁ ያለውን ነገር ባግራውንዱን አይታችሁ በደንብ አጥናችሁ፣ ምንድን ነው እኔ እዛ በነበርኩ ሰዓት እሱ እዚህ ምን ላይ ነበር ብላችሁ ጀርባውን አጥንታችሁ ነው ወደ ህይወት መስመር መግባት ያለባችሁ። ይሄን ነገር በደንብ ያዙልኝ፣ ቤተሰብ በደንብ ያዙልኝ። ቁልፍ አስምሩበት ማለት ነው። በተረፈ እነ ሩታና አብርሽን እንግዲህ ፍቅር ይስጣቸው እንበል። አሁን ፍቅር ከፍቅር በላይ ምን አለ? ፈጣሪ ፍቅር ይስጣቸው። የሚሆነው ነገር አናቅም እንግዲህ። ሩታም አምርራን ያለችው ምን ልታደርግ ወደ ክላሷ እንደገባች አናቅም። ለማንኛውም ቤተሰብዬ በጣም እኔ ከፍቶኛል፣ በእነሱ ሁኔታ ማለት ነው። አቤልም እንግዲህ መሀል ላይ የተንገላታ ነው እንዳያችሁት። መጀመሪያ ላይ ግን በነገራችን ላይ አቤል ማለት ነው ያው ስሜታዊ ሆኖ ነበረ፣ ምክንያቱም ከተለቀቀው ቪዲዮ አንጻር ነው ስሜታዊ የሆነው። የተለቀቀው ቪዲዮ ያሳዝን ነበረ ነፃነት በተለይ አይን አውጣ ድብን ያለች አይን አውጣ እግዚአብሔርን እንደ ነፃነት ደግሞ አይን አውጣ አላየውም የፍቅር ሲገርመኝ በነፃነት ባሰ ማለት ነው እና የሰው ባል የምትመኝ ሴት መስላት ትታየኝም በቃ እኔ ትላንትና ነው እርግጡን የነፃነት ስብህና የታየኝ ጎልቶ ማለት ነው እንደዚህ በደንብ እንደ እንኳን አይደለም ባለስዳር ቀርቶ ማለት ነው እንደ በጥርጣሬ ጓደኛ ያለችው ከተባለ እኔ ከዛ ሰው ጋር ምን አለኝ ምን አለኝ ለምንድን ነው ሴቶች እራሳችሁ የማታስከብሩት አንዳንዶች ፈጣሪ ብቻ ልቦና ይስጥ ነው የሚባለው። ቤተሰብዬ፣ እንግዲህ የነዚህ ልጆች መጨረሻ ፈጣሪ የሆናቸውን ምንም አልልም ከዚህ በላይ ግራ ገባኝ። ቅሽ ብርብር አለብኝ ታውቃላችሁ፣ ስታዋቸው ተናንቀዋል። በአጠቃላይ አይታችሁ ከሆነ ሩታ ኃይለኝነት አለባት ሆነን ለመናገር ግን ብስጭቱ ነው እንደዛ ያደረጋት። ምንም ማድረግ አንችልም። በጥፊ መመታቱ ለሱ እንደ ትልቅ ነገር ሊያዩ ይችላል። ግን ሩታን ከአንድም ስንት ጊዜ አብርሃም ሰብረሃታል። ይህን እንዳረሳ ማለት ነው በአንተ ጦስ ማለት ነው፣ በማንም አይደለም ሩታ መዘዝ ይዛ በመታረለም። ሁሌ መዘዝ የሚመዝዘው ከአንተ ጀርባ ነው እና የአንተን ችግር ብትፈታው ይሻልሃለ። የሆነ ሰዓት ላይ መጥፎ እንደ በዚህ ሁኔታ እኳ አይቀጠልም፣ ሁሉም ነገር ይቀየራል። እና የሆነ ሰዓት የእውነትም ፀጸት ህይወት እንዳትመራ ለአንተ ነው ምፈራለ። ሩታ ግን ዛሬም ነገ ምንም ቢፈጠር በህይወቷ ውስጥ ወደፊት እና ወደፊት ነው። አንዳች የምትፈራው ነገር የለም። ደግሞ ማድረግ የምትችለው ምን ማድረግ እንዳለባት የምታቅ ልጅ ነች። እውነት የሩታን ጥንካሬ ለሌሎቻችሁ ጥንካሬ ይሁን ነው የምለው። በጣም ጥንካሬ ያላት ልጅቷ ማለት ነው። የእውነት ነው የምላችሁ በጣም በዚህ ሰዓት እንደሷ ሁለት ነፍስ ሆና ይሄን ያህል ነገር መቋቋም መቻሏ ጥንካሬዋን ነው የሚያሳየው። አሁንም እሷ ቀጣይ ህይወቷን ማስተካከል የምትችል ልጅ ነች። ምንም በቃ ተሰብራ የምትቀር አይደለችም። ስለዚህ ሩትዬ፣ አይዞሽ፣ አይዞሽ፣ አይዞሽ ነው የምንልሽ። እኛ መቼስ ከዚህ ከአይዞሽ ውጭ የምንልሽ ነገር የለም። ፈጣሪ እርዳሽ ባለው ነገር ሁሉ ልልወዳለው። ስለነበረን ቆይታ ክብረት ይስጠልኝ። ቤተሰብዬ፣ ሰላም ቆዩኝ። ፍቅር ያሸንፋል። ወዳችኋለሁ። ባይ ባይ።